ንክሮ መስራት፣ ራሳችንን መቀየር፣ ሀገራችንን መቀየር፣ ይሄ በቃ ደማችን ውስጥ ነው ያለው። ነገር ግን ይሄ የሀሰት ትርክት ቅድም የተናገርኩት ነገር ማለት ነው ፎልስ ናሬቲቭ፣ ጉራጌ ላይ የተሰራበት ነገር አለ። ስራ ወዳድ ነው እና ለቅሶ አይሄድም። ውሸት ነው፣ አብሶሉትሊ ውሸት ነው። ስራ ይወዳድ፣ ስለዚህ ሰርግ አይደግስም፣ ቋጣሪ ነው። እንደ ጉራጌ እንደውም ለጋስ የለም ከተባለ በሚገባውና ትክክለኛ በሆነ ጉዳይ ላይ ጉራጌን ጥረው መጥቶ በዛ ነገር ላይ ኮንትሪቢዩት ካላረገ ምን ልወቀስ? ነገር ግን ዝም ብለ እዚጋ ቲክቶክ ላይ የተለመደ አንበሳ አይወረውርም ባቡር አያወርድም አያወርድም። ምክንያቱም ዩዝለስ ስለሆነ ማለት ነው ወገኑ ተጎርቶ አማራሁን ትግሬ ሁን ወገኑ ተጎርቶበት፣ ግን ናና አግዝ፣ በገንዘብ ደግፍ፣ በእውቀት ደግፍ ቢባል ቀድሞ የሚሰለፈው የጉራጌ ማህበረሰብ ነው። ነገር ግን በማያስፈልግ ትርኪ ምርኪ ውስጥ ገብቶ ደግሞ አታገኘውም። እኛ ተበሳጭተን የመጣ ነው። ለዛ ነው ስለማታውቀው። አንተ እኮ ባህሉን ማወቅ ከፈለክ ነገርኩ፣ ሄደ የአገር ቤት ገጠር ውስጥ እንዴት እንግዲህ፣ ቱባ ባህሉ ያለው አዲስ አበባ አይደለም ገጠር ውስጥ ነው አይደለ? ያለው ገጠር ውስጥ ገብተ አባቱ እናቶቻችን አያቶቻችን የወጡበት መንደር ውስጥ ገብተ የጉራጌ ለቅሶ እንዴት ነው የሚለው። የኔ የኔ እኮ አለው የቤተሰቦች አለ፣ ግን ማውጣት አልፈልግም ፐብሊክሊ ቤት በስራ በፈረስ እናቶች ፀጉራቸውን ላጅተው ደረታቸውን እየደቁ ወንዶች ደግሞ ፈረስ ላይ ሆኑ በአለንጋ ጀርባቸውን እንትል እያሉ እንደዛ ድረስ ነው የሚለቀሰው። በደስታውም ደግሞ የራሱ የሆነ በሰርጉ በኩል ቅድም እንዳልኩ እንሾሽላም ይባላለ፣ ጥንስስም ይባላለ፣ ሌሎቹም። ስለዚህ የባህል አምባሳደሮቻችን ደግሞ አሉ። አንዷ እዚህ ጋር ቤዛዊት ናት። እሷ ደግሞ ተጨማሪ ከፈለግ ስለ ጉራጌ ባህል እና ደግሞ ትውፊት ደግሞ ትነግራለች። ከዛ ውጭ ግን፣ ቆይ አንድ ጊዜ ይቅርታ፣ አብሳላት፣ ሆልድ ኦን ሰከንድ፣ አንድ ጊዜ ልጨርስ፣ ሀሳቡ ዳይቨርት እንዳይሆንብን። ስለዚህ ወንድሜ ልቀቱ ጎሃን፣ እኔ ከዚህ በፊት አላቀህም። ነገር ግን የራስ አጀንዳ ካለ በዛ ነገር ላይ መነጋገር እንችላለን። ከዛ ውጭ ግን የአንድ ማህበረሰብ ኢሹ ተነስቶ የትግራይ ሚሆን የአማራ ምንም አይነት አጀንዳ የለኝም። አንደኛ ነገር ዝም አልኩኝ፣ በጣም ሁለተኛ ነገር ልክ ልትሆን ትችላለች። አለቀ። ይሄን ነው የማርቀው። አንተ ከዛ ማህበረሰብ ሳትወጣ እንዴት ነው ልክ ናት የምትለው? እኛ ጉራጌዎች አናፈቅርም ስራ ላይ ነን እንጂ። እኔ እኮ እኔ ግራም ይገባኝ እኮ አጋዚ ለምንድነው መልስ የምትሰጡት? አያጅቦ እኮ ገንዘብ ተከፍሎት ነው የመጣው ሌላ እኮ ምንም ታሪክ የለውም። በቃ መልስ አትመልሱለት፣ መልስ አትመልስለት። እሱ ሆም ብሎ ገንዘብ ተቀብሎ ከሀቢባ እንዲህ እንዲ ያለ ነገር ነው የሚሰራው፣ የሚበላው፣ የሚጠጣው። አቶ ሁሉ እኛን ሰብስበን ሳንቲም እንልክለት የነበረው ሆምለስ ነው፣ መንገድ ላይ የለመነ የሚያደርሰው ነው። መልስ ማትስጠው ሀሳብህን ብቻ ቀጥላለሁ። አሽ አመሰግናለሁ። ልዑል እንግዲህ ፑቲን ፕሮፋይል ያደረከው ወንድሜ አጋዚ ሳይሆን አጋዝ ነው የሚባለው። በነገራችን ላይ አጋዝ ዳርሳሞ ማለት ያን የታወቀ የጉራጌ ጀግና ስም ነው። አጋዚ ሳይሆን አጋዝ ነው ለማለት ነው ወይ ወንድሜ። ከዛ ውጭ ግን እኔ መናገር የምፈልገው ሀቢባ አሁን ላይ እኔ በሌላ ጉዳይ አላውቃትም፣ በዚህ ጉዳይ ላይ ግን መታ ይቅርታ ትጠይቅ፣ አትሊስት ፌስ ቫሊዩን እንወስድላታለን። ምክንያቱም እስካሁን መጠበቅ አልነበረባትም። ሌላው ሲነገረው የጉራጌ ልጆች እዚህ ጋር ወተን ስንናገር ማይሆን ስድብ ማይሆን ፎልስ ናሬቲቭ ቀልድ ሲቀለድበት ሶሻል ሚዲያ ላይ ወተን እንናገራለን። በተናገርነው ልክ ብዙ ሰዎች ቪዲዮን አውርደው ይቅርታ ጠይቀው ቪዲዮ ሰርተው ያልፉታል። እሷ ግን እስካሁን ድረስ አድሬስ ማድረግ እንኳን ልክ ነኝ ወይ ደግሞ ለማብራራትም ፈቃደኛ አደለችም እኮ። ምንድን ነው የተናገረችው ከአውዱ ውጭ ተረድተናታል እኛ። ያንን ነገር ምን ማድረግ አለባት? ከፍታ ለሌላ ጊዜ ተከፍታ አይደለ? እስካሁን ድረስ የለችም። እኛ አግኝተናት እኮ መነጋገር እንፈልጋለን። ጉራጌ ናት እህታችን ናት ማናገር እንፈልጋለን። ይብዛም ይነስም ደግሞ እኔ የምትሰራውን ነገር አፕሪሼት አደርግላታለሁ በተወሰነ መልኩ። ከዛ ውጭ ግን አሁን በተናገረችው ነገር ላይ እኔ በፍጹም በፍጹም አልቀበለም። ያረገችው እስካሁን ድረስ ደግሞ ንቀት ነው፣ ይሄ ንቀት ነው። ለማህበረሰቡ ምን ታመጣላችሁ ነው ይሄ። ጥሩ አይደለም። ቲክቶክ ላይ ስለሆነ ቲክቶክ ላይ ይፈታ ተብሎ ነው እንጂ አስፈላጊ ከሆነ እኮ መካሄድ ባለበት ጥግ ድረስ ተኪዶ በኤምባሲም በኩል በባህልና ቱሪዝም ሚኒስትሮች በኩል ሰዎች አሉ። ያንን ነገር አድርሰን የሚመለከታቸው አካል ነው ነገሩን እንዲይዙ ማድረግ ይቻላል። ነገር ግን ሶሻል ሚዲያ ላይ ነው ቲክቶክ ላይ ነው ያለው። ስለዚህ እንደሌላው ጊዜ እንደሚደረገው እዚህ ላይ ነገሩ ኢሹ ይፈታ ነው እያልን ያለ ነው። ያንን ነገር ሰ ማትፈልግ ከሆነ እኛ ደግሞ ወደሚመለከተው አካል እንወስደዋለን ማለት ነው። ግን እስካሁን ድረስ እኔ ባየሁት መሰረት ንቀት ነው ንቀት ነው። ይኸውልህ አት ሊስት ይቅርታ ባትጠይቅ እንኳን እኔ እኔ የተናገርኩት እንደዚህ እንደዚህ ነው የሚሉ እኮ ሰዎች እኮ አሉ። ትክክለኛውን መንገድ የያዛችሁት አሁን ነው። እኛ እሷ ጥሩ ስራ አልሰራችም አላለም። ለሰራችሁ ጥሩ ስራ ክሬዲት እንሰጣለን። ለሰራችው መጥፎ ነገር ደግሞ ተጠያቂ ትሆናለች። የኛ ትልቁ ችግር አንድ ሰው ትላንት መልካም ነገር ስለሰራ ዛሬ የሰራውን ክፉ ነገር ትላንት በሰራው መልካም ነገር ልናጣፋ የምንፈልግ ሰዎች፣ ፈጣሪ ያጣፋል። ትላንት ጥሩ ስራ ሰራችና ዛሬ ይህንን ማህበረሰብ ወጥታ አንቋሻ ዝም ትባል አትነካ የሚባል ነገር የለም። ስለዚህ ይሄ ምንም ቀልድ አይደለም። ይህን ትልቅ ማህበረሰብ ወርታ ይቅርታ መጠየቅ አለባት። ይቅርታ አልጠይቅም የምትል ደግሞ ከሆነ በኤምባሲ በኩል ያለችው ኳታር ነው አድራሻዋ አለን፣ ሎኬሽን አለን። የጉራጌ ልጆች ተደራጅታችሁ በሕግና በሕግ መንገድ ይህንን ጉዳይ መጨረስ መቻል አለባችሁ። ወታ ይቅርታ የማትጠይቀው ማናት? ምንድናት? ሰው ናት። የትኛውም ሰው ይሳሳታል። ወጥቶ ደግሞ ሰው ላጠፋው ጥፋት ይቅርታ ይጠይቃል። ሶሪ ይላል። አለቀ ከዛ ውጪ እሷ ትሙት አይደለም እሷ ትጥፋ እሷ ትረሽን አይደለም፣ ግን ወጥታ የተናገረችው ነገር ስህተት ነው። አብዛኛውን ሰው ሊጠላት የቻለው በዚህ የተነሳ ነው። ብዙ ነገር ብዙ መጥፎ ስራዎችን ሰርታለች፣ ብዙ ጥሩ ስራዎችን ሰርታለች። ነገር ግን አሁን የመጣችበት መንገድ ትክክል አይደለም፣ አግባብ አይደለም፣ የጉራጌን ማህበረሰብ ባህል የሚመጥን አይደለም ፈጽሞ ውሸት የሆነ ነገር ነው። ይዛ የመጣችው ስለዚህ በዚህ ጉዳይ ይቅርታ መጠየቅ ማትችል ከሆነ በኤምባሲ በኩል ክስ ጀምሩ፣ እኛም ከጎናችሁንን እንተባበራቸዋለን። ሂድበት ሀሳብ ቀጥል። እሱ እሱ የማይቀር ጉዳይ ነገር ግን እዚህ ጋር ቅደም እንደተናገርኩት የተለመደ ቲክቶክ ላይ የኔውን እንጂ ተረጋጋሆናነማንማንምይስታወራመሰለ ቆይቆይቆአውራ ብዙ ረጅም ደቂቃ አውራ ዛ እንዲ ለጅቦ አንድ ልመልስለትና ልውጣ። ቆይ ጅቦ መውረድ ነው እንዲ የምትፈልገው እንዴ ያንተን ክርስ ለመብላት እዚህ ጋር ሰው እንትን ማለት አለበት። ከርሳ አንተ ይሄ ሀምሳ ብርና መቶ ብር እየተጣለል እዚህ ጋር መተ እንትን ልትል ትፈልጋለህ? ይሄ እኮ የህዝብ ጉዳይ፣ ህዝብ ነው የተሰደበው። ቅርታ እኔ ግን በጣም የሚያናደኝ ምን እንደሆነ ታውቃላችሁ? ሁላችሁንም አከብራችኋለሁ። ሁላችሁም ከኔ ጋር በተለያየ መንገድ እንቆማለን አንዱን ማስቀየም አንዱን ማስከፋት አልፈልግም። ግን በምንነጋገረው ነገር ላይ በተለይ አጋዚ የሚባለው ትላልቅ ሰዎች ገብተው እንደዚህም አክብረን መስማት አለብን። ጅቦ ጥያቄ ካለ ጥያቄ ይኸውልህ። ምን መሰለህ፣ ሰውዬው ሰውዬው በትክክል ሀሳቡን እየገለጸ ነው። ጅቦ ደግሞ በመሀል ገብቶ ሀቢባ ልክ ናት እያለ ነው። ስሜን ለሰላሳ ሰባተኛ ጊዜ እየጠራው ነው። ልክ አይደለችም። ልትሆን አትችልም። እኔ በእናታችሁ ልክ አይደለችም። ግን ጥያቄ ካለ ጉራጌዎች እኮ ወይ ትችላለች። ፓስተር እኔ ልጠይቆት፣ አንድ ጥያቄ ልጠይቆት። ስለ ጉራጌ የተናገረችው ዛ ይህ ብቻ ነው። እንዲስተር እኔ ሀ አምስት ፐርሰንት ጉራጌ ያለ ከሀ ሙሉ ያላት የበለጠ አውቃለሁ። ምንም አታውቅም። እሷል ጉራጌንም ኦሮሞንም አማራንም ትግሬንም አትወክልም። ግን ጅቦ፣ አንተ እንደ ኢትዮጵያዊ እንደ ሰው እስኪ የትኛው ሰው ነው ጉራጌም ይሆን ኦሮሞም ትግሬም ሚስቱን ቀብሮ ወደ ስራው የሚሄድ ሰምተጣቃለች። አንድ ነገር ልንገርህ እና የኔ አያት ሴቷን አያትን ሲያገባ ጉራጌ ናት ያገባችሁ ገንዘቡ ብላ ነው ከዛ ሰው እንጂ ያውም እኮ አማራ ቢሆን ኦሮሞ ትግሬ ለፍላፊ ነው፣ ብዙ ነገር ያደርጋል። ጉራጌ ለኢትዮጵያ ሕዝብ የኢትዮጵያ ሕዝብ ምንድን ነው የጀርባ ጥንት የሆነውን ለኢትዮጵያ የጀርባ ጥንት ለኢትዮጵያ ብዙ ነገር ያስተማረውን በቃ በተረት ተረት እኔ ከዚህ በፊት ከአራት ዓመት በፊት ቹቹ መኔ ከዚህ ጋር መጥቶ እኔ ቹቹ ምናምንን ይህ የጉራጌ ተረት ተረት መቅረት አለበት። ጉራጌ ወታደር አይሆንም። ጉራጌ ሀገር መግዛት አይችልም። ፖለቲካ አያውቅም ምናምን እያሉ ሲያደርጉ ነው። ባደወይ እኛ ኮይን እኔ አታናድዱኝ። እኔ በጣም በጣም እዚህ የምኖርበትም ሲያተል አይደረግም። በጣም እኔ ፌቨሪት ባደወ ልንገራችሁ ማይ ፌቨሪት ፖለቲሽን ፕሮፌሰር ብርሃኑ ነጋ ነው። መጽሐፍ ሁሉ አለኝ። በአካል የሚታደርገል ። ስለዚህ ጉራጌ በጣም አርቆ የሚያስብ ህዝብ ነው። ጉራጌ እንደዚህ እንደምታስቡት አይደለም። ለምን ነው እንደዚህ ዝም ስለሚባል? ወጠው ጉራጌዎች ወጠው ጋዬ አረታው ይደብራል። ስዩም እዚህ ጋር ሶሻል ሚዲያ ራሱ ያለው ተመልከት። ስዩም ማረጋ ሞስት ጭዋ ኢንተለጀንት ጉራጌ። ፓስተር አንድ ነገር ልንገርህ፣ እኔ ባለግ ይሆናለሁ ለነሱ በእነሱ ስም ባለጌው ለጠልጣቸዋለ። እኔ እኮ እዮዳብ ራሱ አንተ ለማን ነው እየነገርክ ያለው? ይሄ እኮ ትናንት አማራን ቆማጣ እያለ ሲሳደብ የነበረ ሰው ነው። ወይ ይኸውልህ እኔ አንድ ነገር ልንገርህ እዮዳብ፣ ወይ ሁላችንም እንውረድ፣ ሁላችንም እንውረድ እና የጉራጌ ማህበረሰብ ይወያይ፣ እንውረድ። በቃ ይሄ ቀልድ እኮ አይደለም ምን መመሰለ ግን ጠላቶቻችን ካላወቀ እኔ እኮ ኢትዮጵያውያኖች አሮን ነው ዋይ አንዳንድ ጊዜ አቅርበ መርዛቸውን ማስተፋት አለብህ። ይትፋ መርዙን ትፋ፣ ጎሄድ ትፋ። እዩ ነገ ከነገ ወደ አሁን ሲ ጂቦን ጊፍት የሚሰጠው ጉራጌ የለም። ጂቦን በቀልዱ በጨዋታ ቁጭ ብሎ አማራው ጉራጌው ምናምን አለ ሲስቅ የሚሆነው ሲያሽካካ እሱ ያለ ይወጋቸዋል። እወቁ፣ የመንቅያ ዘመን ነው። ጎ ሄድ ትፋ መርዝን መርዝ ምናምን አደለም። እች ሴት ተቀባይነት አላት። ብዙዎቹ ያዳምጧታል። ብዙዎቹ ሕይወታቸውን ቀይረውባታል። ብዙዎቹን ረድታለች። ብዙ ነገር አርጋለች። ስለ ጉራጌዳ ሌላ ሰው እንዳታስገባ። እውነት ይሄ ነገር ሲሬስ ነው። እኚህ ሰዎች በስነ ስርዓት ተቀምጠው መወያየት አለባቸው። እጅቦ ማለት ነው እረፍ። ምክንያቱም ማለት ነው አንዱ ሰው የፈለገ ሰው ትግሬ ነው ጅቦ የቲፒኤልኤፍ ካሬ ነው። ጥላቻቸውን የጉራጌን ይንገረን። ምንድን ነው ጥላቻ ለጉራጌ? አንተ አለ ለምን እጅቦ? አንተ አሁን ቀልድ አይደለም ጨዋታ አይደለም። እጅቦ የማያስገኝ ምን እያልክ ነው? አመሰግናለኝ ሀቢባ። ጉራጌን ስለ ጉራጌ ማውራት የጀመረችው ዛሬ አይደለ በፊትም ታወራለች አይደለ ጉራጌ ሰሪ ህዝብ ነው ጉራጌ ለፍቅር ጊዜ የለውም ለስራ እንጂ ምናምን እያለች ብዙ ጊዜ ታወራለች ዛሬ ላይ ብድግ ብላ በነገራችን ላይ ተሳስተሃል ለምን መሰለህ እኔ ሀቢባን የማያዝ አንዳንድ ጊዜ አለ እና ሀቢባ የምትለው እኔ ኢትዮጵያኒስት ነው የምትለው እንደውም ብሄር እዚህ ቤት አይጠራም አይደለም የምትለው ብሄር የማይጠራ ከሆነ ኢትዮጵያኒስት ከሆነች

አውርዱት፣ አውርዱት፣ አውርዱት ጅቦ አውርዱት፣ ጅቦን አውርዱት በመጀመሪያ ማለት ነው። ቆይ ቤቴ አንዴ ይቅርታ አድርጉልኝ። አውርዱት ጅቦ የሚባል ሰውዬ አውርዱት። ይህን አ አውርዱት አንጀት ይውረድ። ጠበቃጌች ማየት ውሳኔ ወስኗል። አያጅቦም ልውልም ቤቲም ቪዥንም ለተወሰነ ደቂቃ አታወሩም። ቤዛዊት ቀጥይና፣ ከዛ በኋላ ስትረጋጉ፣ በዚህ ስራ ላይ እሷ ታወራለች፣ ታወራላችሁ፣ ታወሪ። ከዛ በኋላ ደግሞ ኦኬ እሺ። ቴንክ ዩ ሼር አርጋችሁልኝ ነው የመጣሁኝና ምንድነው? ነው በቅድሚያ ያው ስለ እንትኑ ነው ባህሉ ምን ያህል እንደሚታዘን፣ ና አጠቃላይ ስለ ድግስ ና ስለ ለቅሶ ስለተወራ ማለት ነው። በቅድሚያ ሰርች አድርጉ። ሰርች ባር ላይ ማን ነው ማለት ማን ነው በጣም ገንዘቡን ስፔንድ አርጎ የሚደግሰው በድግስ ቶፕ ዋን የተቀመጠው ጉራጌ ነው። ይህ ስል ግን እኔ ዘረኛ ነኝ ማለት አይደለም። ኢትዮጵያዊ ነን። ብዙ ጊዜ በጣም ብዙ የሚታወቁ 85 ፐርሰንት ህንፃ ያለው አዲስ አበባ ጉራጌ ነው። ራሱን እንትን ብሎ የማይወጣው ኢትዮጵያዊነቱን ስለሚቀድም ነው። በመቀጠልም ስለ ለቅሶ ስነስርዓት ብዙ አውርቷል። አጋዝ ዳርሳሞ ምንድነው እሱ ከገለጻቸው ሌሎች ያልተገለጹ ነገሮች ምንድን ናቸው? የብሄሃም ይባላል የሚወሰድ ማለት ነው። ምንድነው? ሰው ከሞተ የሞተበትን ሰው ምግብ አይሰራም፣ ቤት አያጸዳም፣ ስራ አይሰራም። የሚመጣውን እንግዳ ብቻ እየተቀበለ ሀዘኑን ሲያለቅስ ያስለቅሳል፣ ያለቅሳል። ሶሪ፣ ኮኔክሽን ጥሩ አይደለም ኔትወርኬ። እና ምንድነው የሚደረገው? ሰው ይመደብ እና በእድር መልኩ እንደ ሰው ብዛት አስርም ሰው ሊሆን ይችላል፣ አምስት አምስትም ሰው ሊሆን ይችላል። እንግዲህ ጀበናችንን ታውቁታላችሁ። በዛ መልኩ የጠዋት ቡና፣ የምሳሳት ቡና እና የማታ ቡና ተመድቦ እንትን እንዳይበዛ ማለት ነው። ሰው ተመድቦ በየቀኑ ይመጣል። ይሄ የሚሆነው ለሁለት ወር ሙሉ ነው። በመቀጠል ቪዥን ቀጤ፣ ቤዛዊት ኔትወርክ ይዞታል። ልክ እየተቀጣጠልክ የምታወራበት ነገር አይደለም። በቃ አትቀሙባት። ልክ ልትሆን ትችላለች። ስለ ጉራጌ በቃ ጅቦ ሚታድርገን እ አንተ